እንግዲህ ያው ዝግጅቱ ይሄን ይመስላል። ቡናው ጋ ቀርቧል። ያው ድባቡ ደስ የሚለው በዓል ከዝግጅቱ ነው እና በቃ በርቁ ሲታሰብበት ምናምን በዓል በጣም ያጓጓ በጣም ደስ የሚል ነው። ሰላም ቤተሰቦቼ እንዴት ናችሁ? የተወደዳችሁ የተከበራችሁ በመላው ዓለም ለምትገኙ የኦርቶዶክስ እምነት ተከታይ የሆናችሁ ሁላችሁም እንኳን አደረሳችሁ ብዬ አለውኝ። ሰላምታ ይድረሳችሁ እያላችሁበት ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያ ሰላም ያብዛላት። በውጭም ለምትገኙ እህቶቼ እንዴት ናችሁ? ልኛ ያላችሁ ሰላማችሁ ስትይ በልልኝ። እንግዲህ ያው በዓል መች ሲሆንላችሁም ይከፋችኋል። ያው ከቤተሰብ ጋር በዓል ደስ የሚለው ከቤተሰብ ጋር አዝማድ ከዘመድ ጋር ተሰብስቦ ከቡናው ከምኑ ሲሆን ነው በጣም ደስ የሚለው እና ምንም እንዳይከፋችሁ በስደት ዓለም ለምትገኙ እንደኔው እንዳይከፋችሁ፣ ብርቱ እና ጎበዝ ሁኑ። ያው ሁሉም ያልፋል። ማያልፍ ነገር የለም። በሀገራችን ስንሆን ሄደን እናከብረዋለን በዓሉ። ምንም እንድችም እንትን እንዳይላችሁ ደውላችሁ ቤተሰቦቻችን እንኳን አደረሳችሁ ካላችሁ በቃ አብራችሁ እንዳሉ ቁጠሯቸው። እንግዲህ ማለት እንደዛውም ባይሆን ኢቨን እንኳን ስንቶቻችንን ከጓደኞቻችን ጋር እንኳን ወተን በዓልንም አናከብር ጓደኞች የሌለን ስንት ምስኪኖች አለን እና ያው ስደት በዓል ለማክበር ከመጀመሪያውም መራታችን ስለመወጣም ያናገር ብዙ ማለት ነው። ግን ያው የድባቡ ምናምን ትዝታውን በውስጣችን ቢመጣ እንግዲህ ምንም ማድረግ አይቻልም። አይዟችሁ ነው የምላችሁ። ውድድ ነው ማድረጋችሁ። በርቱ ብርቱ ነው ያሰርተልን ተለውጠን ያሰብነው ካሰብነው እቅድ ደርሰን በሰላም ደግሞ ለሀገራችን በቅተን በዓሉን ከቤተሰቦቻችን ጋር ተሰብስበን ለማክበር ያብቃን ነው የምላችሁ። ምንም እንዲችም ማለት ብዙዎቻችን እንከፋለን ለምሳሌ ያው እናት ልጇን ጥላ ተሰዳ ሊሆን ይችላል። ወይም ደግሞ ቤተሰቦችሽ ከእህቶችሽ ከወንድሞችሽ ተለይተሽ በዓልን ብቻሽን። ያው መቼም ብቻችንን ቁጭ ስንል ነው ሁሉም ነገር በአእምሯችን የሚመጣው እና መከፋት እንደሌለብን ማወቅ አለብን እላችኋለሁ። ያው በዓል በምትችሉት ያው የሚመቻች ብዙዎቻችን አይመቸንም። በሰው ሀገር በሰው ቤት የፈለግ ነውን ኢቨን እንኳን እንዲ የአማራን እንኳን ሰርተን እንትን ለማለት ትንሽ ይከብዳል። ያው መቼም ስንቶቻችሁ አላችሁ ያው እንደዚህ ማለት የምትጨናነቁ እና ብዙዎቻችን አለን የምንጨናነቅ ወይ ይህን አልሰራንም፣ ይህንን አላደረግንም። በዓል ሲደርስ በቃ ይህንን አዘጋጅቼ ይህን አድርጌ ይባላል። ግን ያው በሰው ሀገር ስለማይመች ስለዚህ ያው ያለውን ነገር በማድረግ ራሳችሁን ደስተኛ አድርጉ። አትከፍላችኋለኝ፣ እና ሰላማችሁ ብዝት ይበልልን። እንግዲህ እያመት ሰው ይበልል በላችሁ የልጅ ምርቃት አሚን ብላችሁ ተቀበሉ። እና ወዳችኋለሁ፣ ሰላማችሁ ይብዛልኝ በያለ